ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። ከዜናዎቹ ጋር ሰብለጽጌ ነኝ። የኢትዮጵያ ሀገራዊ ኢኮኖሚ ባለፉት ዓመታት ፈተናዎችን ተቋቁሞ እድገት ማስመዝገቡን የኢፌድሪ ኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ገለጹ። የፕላንና ልማት ሚኒስቴር የተጠሪ ተቋማት የስራ ኃላፊዎችና ሰራተኞች በተገኙበት የ2017 የ9 ወራት የእቅድ አፈጻጸም የውይይት መድረክም ተካሂዷል። ባልደረባችን ኢብራሂም መሀመድ ተጨማሪ ማብራሪያዎችን ሊሰጠን እዚህ ስቱዲዮ ይገኛል። እንዴት ነ ጸብለ እንዴት ነሽ? በመድረኩ የተነሱ ሀሳቦች ምን ይመስላሉ? አመሰግናለሁ። እንግዲህ በዜናው መግቢያ እንደተገለጸው የፕላንና ልማት ሚኒስቴር ተጠሪ ተቋማትን ጨምሮ የዘጠኝ ወራት አፈጻጸም ግምገማቸውን በዛሬው እለት አካሂደዋል። የፕላንና ልማት ሚኒስቴር ሚኒስትር ዴታ አቶ ስዩም መኮንን የዘጠኝ ወራት የሀገሪቱ አጠቃላይ የማክሮ ኢኮኖሚ አፈጻጸም ስኬታማ እንደነበር አንስተው በመክፈቻ ንግግራቸው ማለት ነው። በአጠቃላይ በቀሪ ወራት እነዚህን በስኬት አጠናክሮ ማስቀጠል ይገባል ሲሉ ነው እንግዲህ የተናገሩት። በግምገማው የተገኙት የኢፌዴሪ ኢኖቬሽን እና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ባለፉት የለውጥ አመታት 8.1 በመቶ አማካይ የሀገራዊ እድገት ማስመዝገብ መቻሉን በንግግራቸው አንስተዋል። በተለይ በመጀመሪያው ተግባራዊ በሆነው የሀገር በቀል የኢኮኖሚ ሪፎርም እንዲሁም ደግሞ በሁለተኛው የሀገር በቀል ሪፎርም በተከናወኑት ማለት ነው በጣም ስኬታማ የሚባሉ አፈጻጽሞች ተመዝግበዋል። የስንዴ ልማት ኢኒሽቲቭን አንስተዋል። የግሪን ኢኒሽቲቭን በማንሳት አጠቃላይ እድገት የተመዘገበበት ወራት እንደነበሩ አንስተዋል። በበጀት ዓመቱ 8.4 በመቶ እድገት ለማስመዝገብ የታቀደውን እቅድ ለማሳካት ሁሉም አካላት በትብብርና በቅንጅት ሊሰሩ እንደሚገባ ነው እንግዲህ መልእክት ያስተላለፉት የፕላንና ልማት ሚኒስቴር የፕላን ስታትስቲክስና ፖሊሲ ዘርፍ ሚኒስትር ዴታ የሆኑት አቶ በረከት ፍስሀ ሲሆን በተሟላ ማክሮ ኢኮኖሚ ሪፎርሞች ማክሮ ኢኮኖሚን በማረጋጋት ኢንቨስትመንትን በመሳብ ምርትና ምርታማነትን በማሳደግ የመፈጸም አቅምን በመጨመር በኩል በበጀት ዓመቱ ስኬታማ ተግባራት ተመዝግበዋል። አጠቃላይ 8.4 በመቶ ሀገራዊ እድገት ለማስመዝገብ የታቀደውን እቅድ ማሳካት እንዲሁም ደግሞ ከዚህ በላይ መፈጸም እንደሚቻል ነው እንግዲህ የተመላከተው። አጠቃላይ ኢንዱስትሪ ኮንስትራክሽን እና የወጪ በወርቅና በቡና ዘርፎች በግብርና ዘርፍ ማለት ነው ስኬታማ አፈጻጸሞች ተመዝግቧል። የውጭ ምንዛሬ ሪፎርምን ተከትሎ ደግሞ የውጭ ምንዛሬ ክምችት ሀገሪቱ ከነበረባት ክፍተትን በመሙላት በአጠቃላይ አራት ነጥብ አንድ ቢሊዮን ዶላር ማከማቸት መቻሉም ይሁን ደግሞ የውጭ ኢንቨስትመንትን ለመሳብ አስተማማኝ የሆነ ማረጋገጫ ማስመዝገብ መቻሉ ነው እንግዲህ የተናገሩት። በአጠቃላይ ለ3.4 ሚሊዮን ዜጎች በ9 ወራት የስራ ዕድል ተፈጥሯል። የዋጋ ግሽበትን ደግሞ ወደ 13.6 በመቶ መቀነስ ተችሏል። በኮሪደር ልማትና በሌሎችም የቱሪዝም ዘርፎች በተከናወኑት ኮንፈረንስ ቱሪዝምን ጨምሮ ማለት ነው ሀገሪቱ የኮቪድ ወረርሽኝ ከገጠማት ወዲህ ከፍተኛ የተባለ የውጭ ጎብኚዎች በሀገሪቱ እንደመጡና የቱሪዝም ዘርፉ ስኬታማ የተባለ አፈጻጸም እንዳስመዘገብ አንስተዋል። በመሰረተ ልማት በትምህርት በጤና እንዲሁም ደግሞ በሌሎች ዘርፎች የተከናወኑ ተግባራት አበረታች ናቸው። ግን በቀሪ ክፍተት በታየባቸው በኮንስትራክሽንና በሌሎችም ዘርፎች እነዚህን ክፍተቶች በመሙላት በቀሪ ሶስት ወራት የበጀት ዓመቱ የታቀደውን ስምንት ነጥብ አራት በመቶ ሀገራዊ የምጣኔ እድገት ለማሳካት ሁሉም በትብብርና በቅንጅት ሊሰሩ እንደሚገባ ነው እንግዲህ መልእክት የተላለፈው። ባልደረባቸውን ኢብራሂም ማህመድ ለሰጠን መረጃ እጅግ እናመሰግናለን። ጊዜ ቀጥለናል። ተመልካቾች ምእመናኑ በሰሞነ ሕማማት የኢየሱስ ክርስቶስን መከራ በማሰብ በጾም በጸሎት ሊያሳልፉት እንደሚገባ ሊቀ ትጉሃን ደረጀ ነጋሽ ገለጹ። የሰሞነ ሕማማት ሳምንት ቀናትን ስያሜና ሃይማኖታዊ ትርጓሜያቸውን በተመለከተ ቤተልሔም ሰለሞን ከሃይማኖት መምህሩ ጋር ቆይታ አድርጋለች። አብረን እንከታተል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሚጾሙ ሰባቱ የሕግ አጽዋማት ዋናውና ትልቁ የአብይ ጾም ሊገባደድ የመጨረሻ ሳምንት ሰሞነ ሕማማት ላይ እንገኛለን። ሰሞነ ሕማማት በቤተ ክርስቲያኗና በምእመናኑ ዘንድ በልዩ ሁኔታ ኢየሱስ ክርስቶስን በፈቃዱ የከፈለውን ስቃይና መከራ በማሰብ በስግደትና በጾም ያሳልፋሉ። ዕለታቱም የየራሳቸው ስያሜ የተሰጥቷቸው ትርጓሚያቸውን ጠብቀው እንደሚታሰቡ የሃይማኖት መምህሩ ሊቀ ጉባኤ መምህር ደረጀ ነጋሽ ገልጸዋል። ክርስቶስ ኢየሱስን በማሰብ የመከራውን ሳምንት በስግደት በመጾም ከምትበዩ ምግብ የበለጠ ትንሽ በማድረግ በእንባ ጭምር የሚከበር ሳምንት ነው። ሰኒ ወይንም ሰኞ ነው ይሄ አንጾተ ቤተ መቅደስ፣ ቤተ ክርስቲያንን ማንጻት ማለት ነው። እንዲሁም ደግሞ መርገመ በለስ ተብሎ የሚጠራበት ቀን ነው። ቤተ መቅደሱን ቤቴ የንግድ ቤት አደረጋችሁት የወንበዴዎች ዋሻ አደረጋችሁት ብሎ ሻጭና ለዋጮችን ከቤተ መቅደስ ያባረረበት ያነጻበት ቀን ነው። አንድም ደግሞ በለሷን ከቢታንያ ተርቦ በሚመጡበት ሰዓት ቅጠሏ ሰፊ ሆኖ ፍሬ አልነበራትም እና ያችን በለስ የረገመበት ቀን ነው። በለሷም ደርቃለች። ማክሰኞ የጥያቄና የመልስ ቀን ወይንም የጥያቄና የትምህርት ቀን ተብሎ ይጠራል። ይሄም እንግዲህ በማግስቱ አምላካችን መላእክታችን ኢየሱስ ክርስቶስን እነዚህ ፈሪሳውያን ካህናቶች የጠየቁት ጥያቄ ነበረና የዮሐንስ ጥምቀት ከሰማይ ናት ወይስ ከምድር ብሎ ጠየቃቸው። ማክሰኞ። ረቡዕ ደግሞ አራተኛ ማለት ነው። ያው ይሄኛው አራተኛው ቀን ምክረ አይሁድ ነው። ኢየሱስ ክርስቶስን ለማሰር፣ ለመግደል፣ ለመግረፍ አይሁዳውያን ከይሁዳ ጋር የተባበሩበት ቀን ስለሆነ ምክረ አይሁድ ተብሎ የሚጠራበት ነው። የኢየሱስ ክርስቶስ ትህትና የተገለጠበት ጸሎተ ሐሙስ ወይም እጽበተ እግርና በቀራኒው መከራን የተቀበለበት እንዲሁም ሞት እንድላድርጎ እስከተነሳበት የትንሣኤ ውለት ድረስም ያሉትን የህማማት ቀናት መምህሩ አብራርተዋል። ሐሙስ ደግሞ አምስተኛው ቀን፣ ተደራራቢ ስያሜዎች አሉ። ጸሎተ ሐሙስ ተብሎ ይጠራል። እጽበተ እግር ተብሎ ይጠራል። አምላካችን ላይታችን ኢየሱስ ክርስቶስ ዝቅ ብሎ የሐዋርያትን እግር ያጠበበት ቀን ነውና ሚስጥር የሚስጥር ቀን ተብሎ ይጠራል። ስጋው ደሙን የፈተተበት ቀን ስለሆነ በለሆሳስ መጥተው ስላሰሩት በዛለት ቅዳሴ ያለ የለሆሳስ ቅዳሴ ይካሄዳል። ከዛ አርብ እንግዲህ ስቅለት ነው። ይሄ ደግሞ ከባድ ቀን ነው። በተለይ እለተ አርብ ቤተክርስቲያናችን ላይ በፊት ከምጾሚ በላይ አክፍሎት ያለበት ስግደት፣ የበዛበት እንባ የበዛበት መከራ የበዛበት ቀን ነው። ስድስተኛው ቀን ቅዳም ሱሩን ወይንም ሰባተኛው ቀን ብለን የምንጠራው አምላካችን ያረፈበት ቀን ነው። ቀዳሚት ሰንበት ወይም ሰንበት አይሁድ ተብሎ የሚጠራበት ነው። ስውር ሲባል ጾምን እመቤታችን ቅድስት ድንግል ማርያምና ሐዋርያቶች ጌታን ትንሣኤ ሳናያንበላም ስላሉ ከዛን ጊዜ ጀምሮ የማክፈል ስርዓቱ ስላለ የዛን ቀን ስለማይባላ ቅዳም ስዑር ተባለ። እሁድ ደግሞ ትንሳኤ ነው። እንግዲህ አምላካችን ሞትን ድል አድርጎ የተነሳበት መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በቱም ድንግልና ተጸንሶ እንደወለደ ሁሉ እንደዚሁም ደግሞ ከመቃብሩ የተነሳበት ቀን ስለሆነ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህማማት ሳምንታቱን በተለያዩ ሃይማኖታዊ ክዋኔዎች የምታሳልፈው ሲሆን ምእመናኑም ሳምንታቱን ስለ ሀገራቸው በመጸለይና ወደ ፈጣሪያቸው በመቅረብ ማሳለፍ ማሳለፍ እንደሚገባቸው ሊቀት ጉሃን መምህር ደረጀ ነጋሽ መልእክት አስተላልፈዋል። ሰሞነ ህማማት ላይ የአመተ ፍዳ የአመተ ኩነኔ የጨለመው ዘመን ምሳሌ ሆኖ የሚጠራ ነውና እጅግ በጣም ከባድ ወቅት ነው። በየአመቱ ቅድስት ቤተክርስቲያን አምላካችን መድኃኒታችን ኢየሱስ ክርስቶስ የከፈለውን ዋጋ በማሰብ በእንባ ጭምር የምትወጣው ሳምንት ነው ማለት ነው እሺ ብለን ልንታዘዝ ያስፈልጋል እሺ ብላችሁ ብትታዘዙ የምድርን በረከት ትበላላችሁ እንቢ ብላችሁ ብታምፁ ግን ሰይፍ ይበላችኋል ይህንንም የእግዚአብሔር አፍ ተናግሯል ይላል ኢሳያስ አንድ ቁጥር 19 ላይ ጦርነት ሰይፍ ነው ረሃብ ሰይፍ ነው በሽታ ሰይፍ ነው ኑሮ ውድነት ሰይፍ ነው መንገላታት መፈናቀል ሰይፍ ነው ከዚህ ለመዳን መመለስና እሺ ማለት ስለሚያስፈልግ እኛ ኢትዮጵያውያን በቀደሙ የኢትዮጵያ ጠባይ በመረዳዳት በመደጋገፍ በመተዛዘን እርስ በርስ መጠያቅ በጎ ነገር በማድረግ ይቅር በመባባል በዓሉን እንድናከብር በፍቅር ጠይቃለሁ። መልካም ሰሞነ ሕማማት ይሆንላችሁ እላለሁ። ተመልካቾች ዜናዎቻችን እንደቀጠሉ ናቸው። በማስከተል ትኩረታቸውን የትንሳኤ ባላይ ወዳደረጉ መረጃዎች እናልፋለን። ማዕድ ማጋራት ለነዋሪዎቻችን ፍቅራችንንና አክብሮታችንን የምንገልጽበት መንገድ ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር የትንሳኤ በዓልን ምክንያት በማድረግ 200 ሺህ ለሚሆኑ ዝቅተኛ ገቢ ላላቸው የከተማዋ ነዋሪዎች የማዕድ ማጋራት ስነ ስርዓትን አካሂደዋል። ሰለሞን አሰፌ ተከታትሎታል። የአዲስ አበባ ከተማ አስተዳደር የትንሳኤ በዓልን ምክንያት በማድረግ እንደ ከተማ አስተዳደር በአጠቃላይ ከ ሁለት መቶ ሺህ በላይ ለሚሆኑ በከተማዋ ለሚገኙ አቅመ ደካሞችና ጧሪና ቀባሪ ለሌላቸው ወገኖች የማዕድማ አጋራት አካሂዷል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የማዕድማ አጋራት በማደጋቸው እጅግ በጣም ተደስተናል ያሉት ማዕድማ አጋራቱ ላይ ያገኘናቸው የከተማዋ ነዋሪዎች ተደሰትኩ፣ እግዚአብሔር ይስጠዳን። መመልከቷ ራሷ ጥሩ ነች፣ ጥሩ ሰው ነች። በእውነቴ ነው እግዚአብሔር ኑሯን ያደርግላት። እኔ ኑሮዬ ምንም አቅመ ደካማ የዕለት ገቢ የወር ገቢ የሌለ አቅመ ደካማ ነ ዶሮ እንቁላል፣ ዱቄት ተሰጥቶኛል። በሳቸው እጅህን በማግኘት በጣም ደስ ያለ ህምገልጠው በላይ ደስታ ያው እዛ ብሄር እሱ ራሱ እያባረረ ይመግበኛል። ሰው መቸም ለእለት ወዶ ያጣም የሚባለው አሳት የለው ዛሬ ዘይት፣ ዱቄት፣ እንቁላል፣ ዶሮ ማና የበት ይሄን ደሱ ለባለቤቱ በእውነት በከተማ አስተዳደሩ በርካታ ሰው ተኮር ፕሮጀክቶች እየተሰሩ እንዳለ የተናገሩት የአዲስ አበባ ከተማ አስተዳደር የህዝብ ተሳትፎና የበጎ ፈቃድ ኮሚሽን ኮሚሽነር አቶ ይመር መኮንን በተለይም በበዓላት ጊዜ አቅመ ደካማ ወገኖችን የማዕድ ማጋራት ስራው ተጠናክሮ ቀጥሏል ይህም ደግሞ ከህብረተሰቡ ጋር ተባብሮና ተቀናጅቶ በመስራት በኩል ውጤት አምጥቷል ነው ያሉት የበጎ ተግባራት ስራዎቻችን በአንድ ወቅት የሚሰሩ ስራዎች ሳይሆኑ በየዕለቱ የሚከወኑ ተግባራት እንዲሆኑ ማድረግ እየተቻለ ነው። ይህንን በማድረጋችንም በከተማችን ውስጥ ተቀዛቅዞና ተዳክሞ የነበረውን የመረዳዳት የአብሮነትና የመደጋገፍ ባህላችን እንዲያገግምና ባህል ወደ መሆን እንዲመጣ የማድረግ ስራዎችን እየሰራን ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከተማ አስተዳደሩ በ2017 የበጀት ዓመት በተለይም የዛሬውን ጨምሮ ለስምንተኛ ጊዜ የማዕድ ማጋራት አገልግሎት ስራዎችን እየሰራ ይገኛል። ሰውን መርዳት መረዳዳትና መደጋገብ ፈጣሪ የሚወደው ስራ ነው። የበጎ ስራችንን አጠናክረን መቀጠል አለብን። የከተማ አስተዳደሩም የማዕድ ማጋራት ስራዎችን ከሚመለከታቸው አካላት ጋር በመሆን በጋራ እየሰራ እንደሚገኝ ነው ከንቲባዋ የተናገሩት። የትንሳኤ በዓልን ምክንያት በማድረግ ሁለት መቶ ሺህ ለሚደርሱ የከተማችን ነዋሪዎች ማዕድ እናጋራለን። ስለዚህ በዓሉ መልካም እንዲሆን አስተባብረን ከእናንተ ጋራ በዓሉን ስናሳልፍ በርካታ የተባበሩ አካላት አሉ። ሀብታችን ለነዋሪዎቻችን፣ ለእንደዚህ አይነት አቅመ ደካሞች ያገር ባለ ውለታዎችና ለሚገባቸው መካፈሉ በረከት ነው ብለው የሚያምኑ በርካቶች አብረውን ቆመው ይህንን ፕሮግራም አብረን ነው እያከናወን የምንገኘው። መስጠት ብዙ በረከት ይዞ ይመጣል ብለን እናምናለን። እስከ ዛሬ ድረስ ይህንን ፕሮግራም ከጀመርን አብረውን ሲሰሩ የከረሙ ጎሎ ሳይሆን በረከት ሆነውን ነው ያየነው። ብለው አልተለዩንም። በፍቅር በመተሳሰብ እርስ በርሳችን በመረዳዳት ከምንም በላይ ደግሞ ሰላማዊት የሆነች ሀገራችንን በመገንባት በጋራ እንድንቆም በዚህ አጋጣሚ መልእክት የማስተላለፍ እወዳለሁ። እንኳን ደስ ያላችሁ፣ እንኳን አደረሳችሁ። የትንሣኤ በዓልን ምክንያት በማድረግ በደብረ ብርሃን ከተማ በዝቅተኛ የኑሮ ደረጃ ለሚገኙ 150 ወገኖች የምግብ ነክ ድጋፍ ተደረገ። ድጋፍ የተደረገላቸው ወገኖች ድጋፉ ያለባቸውን ችግር የሚፈታና የትንሳኤ በዓልን በደስታ እንዲያከብሩ እንደሚያግዛቸውም ተናግረዋል። ፋንታንሽ መሀመድ ተጨማሪ አላት። በደብረ ብርሃን ከተማ በርካታ አቅመ ደካሞችና ችግረኛ ወገኖች ይገኛሉ። እነዚህን ወገኖች በማገዝና በመደገፍ በዓላትን እንዲያሳልፉ የተለያዩ በጎ አድራጊ ተቋማትና ድርጅቶች እየሰሩ ይገኛሉ። መጪው የትንሳኤ በዓልን መሰረት በማድረግ ለአቅመ ደካማ ችግረኛ ወገኖች የአይነትና የገንዘብ ድጋፍ ተደርጓል። ድጋፉ የተደረገላቸው የህብረተሰብ ክፍሎች በተደረገላቸው ድጋፍ መደሰታቸውን ተናግረዋል። ችግራችን ነው። ምንም የለ። ድጋፉ በዓልን መሰረት አድርጎ መሆኑ ችግራችንን ያቀልልናል ሲሉ ነው ድጋፍ የተደረገላቸው ሰዎች የተናገሩት። ምንም የለ ነበርም። አሁን ትንሽ ያዊች ነው። እንግዲህ ልጆች አሉኝ፣ ስራ የሌላቸው ናቸው። የሌ ልጆች አሉ፣ ሁለቱ አስተውራቸው እነሱ ጋር አሁን ችን ተረስች እንደ ውላለው። እግዚአብሔር እግዚአብሔር ያቆየልን፣ ወርቅ ያዝንበት። በደብረ ብርሃን ህዝብ ነው ያለው። አሁንም እነ አዘጋጆቹ ይሄው እንደዚህ ወስንሯራት ይሄንን ይሄንን ዓለም ይሄን ሲያሳየ እግዚአብሔር ለሰጫችን ይስጥልን እንብርሃን ትስጥልን ተነልጇ ተደግፍልን። ድጋፉን የአዋሽ ባንክ ያደረገ ሲሆን ለ150 ያክል ሰዎች የበዓል መዋያ ድጋፍ ተደርጎላቸዋል። በአዋሽ ባንክ ሰሜን አዲስ አበባ ሪጅን ዳይሬክተር ታያ አበበ በበኩላቸው ባንኩ ማህበራዊ ኃላፊነቱን እየተወጣ መሆኑን ገልጸዋል። የሚሰጠው ድጋፍ የ25 ኪሎ ዱቄትእና አምስት ሊትር ዘይት እንዲሁም የሁለት ሺህ ብር የገንዘብ ድጋፍ ለእያንዳንዱ ሰው ነው የሚደረገው። ወደ አንድ ሚሊዮን ብር የሚጠጋ ነው ማለት ነው፣ ለዚህ ለደብረ ብርሃን ብቻ። መሰል ተቋማትም ለችግረኛ ወገኖች ሊደርሱ ይገባል ሲሉ ዳይሬክተሩ አክለዋል። በእያንዳንዱ ትንሽ በምናበረክተው ነገር ትልቅ ነገር ይሰራልና ትናንሽ ጅረቶች ናቸው ትልቅ ወንዝ የሚሆኑትና ትንንሾቹ አስተዋጽኦዎች ትልቅ አበርክቶ ሊሆኑ ስለሚችሉ ሌሎችም ተመሳሳይ አርአያ ተከትለው የሚችሉትን ያህል ቢያደርጉ። ከማህበረሰቡ ጋር ነው የምንሰራውና መልሰን ደግሞ ለማህበረሰቡ የተወሰነ ነገር ብንሰጥ መልካም ነው ብዬ ነው የማስበው። ያቆየልን። የትንሳኤ በዓልን ታሳቢ በማድረግ የተለያዩ የእንስሳት ተዋጽኦ ምርቶችን ለማቅረብ እየሰራ መሆኑን የደብረ ብርሃን ከተማ እንስሳትና አሳ ሀብት ልማት ተጠሪ ጽህፈት ቤት አስታውቋል። ኢንተርፕራይዞች የገበያ ችግር እንዳይገጥማቸው የበዓል ግብይቱ አይነተኛ ሚና ይጫወታለም ተብሏል። አበበች ኋላሽት ዝርዝር አላት። የድርጅታችን ጥሩ ነው። ከ10 ሺ ሊትር በላይ እንሰበስባለን ይሄ የወተት ነው፣ በጥሬ ነው። በምርት ሲወጣ ደግሞ በሺዎች ነው ኪሎ። ያ ድረች እንግዲህ ለወዳመት እያዘጋጀ ነው ለሚ ለሚትረክ ከብሳው ለሚጠቀም ስላውን እንደምታውቅ ቆንጆ ነው ብዬ እንትን እላለሁ። ግን የገበያው ነገር ነው እንግዲህ የማይታወቀው። የደብረ ብርሃን ከተማ አስተዳደር እንስሳትና አሳ ሀብት ልማት ተጠሪ ጽህፈት ቤት በከተማው የሚገኙ እንስሳትና የእንስሳት ተዋጽኦ ምርት አቅራቢ ኢንተርፕራይዞች ለመጪው የትንሳኤ በዓል ምርታቸውን በስፋት እንደሚያቀርቡ ተናግሯል። በመምሪያው የእንስሳት ምርት ተዋጽኦ ባለሙያ አቶ ጌታቸው ወርቁ አቅራቢዎች በቂ ዝግጅት እንዳደረጉ ነግረውናል። ሰፊ ዝግጅት የተደረገበት ነው። በተለይ በኢንተርፕራይዞች በተለያየ እንትኖች ያው የዶሮ ዝግጅት አለ። ዶሮ የስጋ ዶሮች ደልቦ ወደ የሚወጡበት እንትና አለ። በከፍተኛ ሁኔታ እየተሰራ ያለበት ሁኔታ ነው ያለው። እንቁላልም እንደዚሁ በጣም በርካታ እንቁላል ከ75 እስከ 80 ሺህ የሚሆን እንቁላል የተዘጋጀበት ሁኔታ ነው ያለው። በአንድ ኢንተርፕራይዝ ብቻ እስከ 30 ሺህ እንቁላል የተያዘበት ሁኔታ ነው ያለው እና ያው ሰፊ የእንቁላል አቅርቦትም እንደሚኖር ያው ይጠበቃል። ይህም በሰፊ እየተሰራበት ያለ ነው። ሌላው እንግዲህ ደግሞ ማድለብ ነው። የደለቡ እንስሳት ለገበያ የሚቀርብበት ሁኔታ ነው ያለው። የዳልጋ ከብት በግ ከኢንተርፕራይዞች በዘለለ በአልሚ ባለሀብቶች የዶሮና የእንቁላል ምርት እየተመረተ ለከተማውና ከከተማው ውጪ ለሆኑ የማህበረሰብ ክፍሎች ሰፊ አገልግሎት እየተሰጠ እንደሚገኝም ተጠቁሟል። እዚህ የተለያዩ ስራዎችን እየሰራን የምንገኘው ለዚህ አካባቢ ነዋሪዎች በዋናነት የስራ እድል ፈጠራው ላይ በንቃት እየተሳተፍን እንገኛለን። ስራችንን ደግሞ እንደምትመለከቱት እጅግ ዘመናዊ በሆነ መንገድ ነው እየሰራን ያለ ነው። እናም ለኢትዮጵያውያን ከዶሮ ምርት ውጤቶች ጋር በተያያዘ ምርቶቻችንን እያቀረብን እንገኛለን። እንደማስበው ኢትዮጵያውያን ጤናማ እንዲሆኑና የተሻለ ገቢ እንዲያገኙ ለማድረግ እየተሰራ ባለው ስራ አጋዥ ተግባራት እየፈጸምን እንደሆነ ይሰማኛ። ፍላጎትን መሰረት ያደረገ አቅርቦት እንዲኖር ተጠሪ ጽህፈት ቤቱ ከኢንተርፕራይዞች ጋራ በጋራ ሲሰራ እንደቆየም ባለሙያው ያነሳሉ። አሁን አቅርቦት ችግር የለም። በነገራችን ላይ እንግዲህ ከዚህ ከተማ ውስጥ ወደ 39 ቀበሌዎች አሉ። ከ39 ቀበሌ ወደ ደብራን ከተማ ነው የገበያ፣ ዋናው ገበያ ይሄ ነው። እዚህ ላይ የደለቡ በሮች፣ የደለቡ በጎች፣ የደለቡ ፍየሎች ዶሮ በስፋት የሚወጣበት ሁኔታዎች ናቸው ያለሁት። ከዛ ውጪ ወተት አቀነባባሪዎችም በርካታ ተዋጽኦችን ይዘዋል። እንዳልኩሽ ቅቤ፣ አይብ በስፋት የተዘጋጀበት ሁኔታ ነው ያለው። ይሄ ያው ገበያ እየቀረበ የሚሸጥበት ነው። የደብረ ብርሃን ከተማ አስተዳደር ያስገነባ የሚገኘው የገበያ ማዕከል ሲጠናቀቅ አቅራቢዎችና ተጠቃሚዎችን በአንድ ማዕከል በማገናኘት ረገድ ጠቀሜታው የላቀ እንደሚሆንም ተጠቁሟል። መጨረሻ አጫጭር ጉዳዮች ወደ እናንተ ይደርሳሉ። መሰረተ መቅጫት አቅርበዋለች። ኢትዮጵያና ጅቡቲ በመሰረተ ልማት ትብብራቸው ዙሪያ ተወያዩ። የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርሃኑ ጸጋዬ ከጅቡቲ የመሰረተ ልማትና ኢኩፕመንት ሚኒስትር ሀሰን ሐሙድ ኢብራሂም ጋር ውይይት አድርገዋል። በውይይታቸውም ሁለቱ ሀገራት በመሰረተ ልማት ለማስተሳሰር የተጀመረው የዲኪል ጋላፊ መንገድ ፕሮጀክት የግንባታ ሂደትና በቀጣይ ምዕራፍ የሚሰሩ ስራዎች ላይ መክረዋል። በተጨማሪም በቅርቡ በአራቱ የቀጠናው ሀገራት ስምምነት ይፋ የሆነው የኮሪደር ማናጅመንት ባለስልጣን በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ይጋድ እና የአፍሪካ ሕብረት የትብብር ማዕቀፎች ውስጥ እንዲካተትና ና ኢኮኖሚያዊ ትስስሩን ማጉላት በሚቻልበት ሁኔታ ላይ ሀሳብ መለዋወጣቸውን የውጭ ጉዳይ ሚኒስቴር መረጃው ያመለክታል። የደቡብ አፍሪካ የንግድና ኢንዱስትሪ ምክር ቤት የኢትዮጵያና ደቡብ አፍሪካ የንግድና ኢንቨስትመንት ትብብርን ለማጠናከር ድጋፍ እንደሚያደርግ አስታወቀ። በደቡብ አፍሪካ የኢትዮጵያ አምባሳደር ደሊል ከድር ከደቡብ አፍሪካ የንግድና ኢንዱስትሪ ምክር ቤት ፕሬዚደንት ምቶ ኩሉ ጋር ተወያይተዋል። ውይይቱ የኢትዮጵያና ደቡብ አፍሪካን የኢንቨስትመንት ትብብር ማጠናከር በሚቻልበት ሁኔታ ላይ ያተኮረ ነው። አምባሳደር ደሊል ለፕሬዚደንቱ ስለ ኢትዮጵያ የንግድና ኢንቨስትመንት እድሎች እንዲሁም ከምክር ቤቱ ጋር በትብብር መስራት የሚቻልባቸውን ሁኔታዎች አስመልክቶ ገለጽ አድርገዋል። የደቡብ አፍሪካ የንግድና ኢንዱስትሪ ምክር ቤት ፕሬዚዳንት ምቶኩሉ የሁለቱን ሀገራት የንግድና ኢንቨስትመንት ግንኙነት የሚያጎለብቱ ምቹ እድሎች እንዳሉ ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ባለፉት ዘጠኝ ወራት በተኪ ምርት ከ3 ቢሊዮን ዶላር በላይ የውጭ ምንዛሪ ማዳን መቻሉን የኢንዱስትሪ ሚኒስቴር ገለጸ። የኢንዱስትሪ ሚኒስቴር የዘጠኝ ወራት የስራ አፈጻጸም የገንዘብ ሚኒስትር አህመድ ሽዴና ና የኢንዱስትሪ ሚኒስትር መላኩ አለበልን ጨምሮ የሚኒስቴሩ አመራሮችና ሰራተኞች በተገኙበት እየተገመገመ ይገኛል። የኢንዱስትሪ ሚኒስትር መላኩ አለበል በግምገማው መክፈቻ ላይ እንደገለጹት መንግስት የአምራች ኢንዱስትሪውን የማምረት አቅም ማሳደግ ላይ በትኩረት እየሰራ ይገኛል። የኢንዱስትሪዎች የማምረት አቅም አጠቃቀም ከጊዜ ወደ ጊዜ እየተሻሻለ መምጣቱን ገልጸው በዚህም ባለፉት ዘጠኝ ወራት ተኪ ምርቶችን በማምረት ከሶስት ቢሊዮን ዳላር በላይ የውጭ ምንዛሪ ማዳን መቻሉን አብራርተዋል። ዘገባው የኢንዱስትሪ ሚኒስቴር ነው። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ባህል ብቻ አይደለም ዘመናዊውንም ትሞክረዋለች አዎ ትንሽ ተወዳጇ ድምፃዊት ሰላም ነሽ ዘመነ የዛሬው የትንሳኤ በዓል ልዩ እንግዳችን ናት አባቴ ሙዚቀኛ ነው አኮርዲዮን ተጫዋች ነው

መቀነት የሚለው እንግዲህ ለውድ ባለቤቴ ነው። ልብ ያርቆ ከበለለ ከገዳሙ እንኳን አደረሳችሁ ለትልቁ ለትንሳኤ በዓል ላለው እጅግ በጣም የምትደሰቱበትን የበዓል መሰናዶ ነው ያዘጋጀ ነው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን ይሄ እስካሁኑ ነበር። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።